ኡስታዙ የሚሰጠንን መመሪያ እየተከተልን ነው። የፊደል መውጫ ቦታዎችን በደንብ ተምረን ጨርሰናል። ፊደል አንድ ሰው ሲባል ብዙ ጊዜ ይታያል። አሊፍ በመስመር ያውቃቸዋል። አሊፍ በተሰጂም ንገት ራንደም የሆነ ፊደል ቃፍን አሳይች ማነች ብለው አንዳንድ ጂም የሚል ሰው አሉ። በተርታ ያቀዋል። ብዙ ጊዜ ልጆች ላይ ይታያል። በተርታ ያቀዋል። ወደ ኋላ ተመለሰ። ቅራ ሲባል፣ ወደ ላይ ቅራ ሲባል፣ እቺ ፊደል ማን ሲባል አያውቀውም። ሶ ሜተድ እኛ የምንከተለው መንገድ ትክክል ነው። ትክክል ላይሆን ይችላል። ፊደሎችን ብቻ ማወቅ እኮ ስማቸውን ብቻ አይደለም። ጂም ከየት ነው የሚወጣው? አስተካክለን መቅራት ዛልን ከዛ ጋር ካለየ ነው ጂምን ከሓ ጋር ካለየ ነው ነጥቦች ሲመጣ የሚደበላልቅ ሰው ሊኖር ይችላል። ጂምን ሀ የሚል ሰው ሊኖር ይችላል። አላጠራውም እዛ ጋር ቁርአንን በመቅራት ሂደት ላይ የተከተለው መንገድ ትክክል አይደለም ማለት ነው። ቁርአን ደግሞ የራሱ የመቅራያ የምንቀራበት መንሃጅ አለው። ቁርአን ትልቅ ባዳ ነው አይደል? ግልጽ ነው ሰላት ላይ